እኛ በሰሜና ቸፈር እኛ በኮኔሬ ጌታውን የሚመራው ይቶደዳ አያለው ኩብለ ጦር አባልና አመራሩ ስንሆን ከዛሬ ጀምሮ በአማራ ፋኑ በጎጃም ውስጥ ሆነን ለመታገል እና የአማራ ፋኖ በጎጃም መተዳደሪያ ደንብ መሰረት የምንመራ ሲሆን ከዛሬ ቀን 19 11 ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ በአማራ ፋኖ በጎጃም ስር ካሉት ተፋን ብርጌዶች ጋር በመሆን በመሪያችን አርበኛ ዘመነ ካሴ እና በየደረጃው ካሉ አመራሮች አማካኝነት የሚሰጠልን ግዳጅ የምንቀበል መሆኑን በተሰዉት ጓዶቻችን ስም ማረጋገጥ እንወዳለን። ይህን ይን ማናደርግ ከሆነ ተቋማችን ተቋማችን ማለትም ማለትም የአማራ ፋኖ በጎጃም የሚወስድብን ተቋማዊ እርምጃ ድብን የምንቀበል መሆኑን በቃላችን በቃላችን እንገልጻለን እንገልጻለን። የአማራ ፋኖ በጎጃም ተቋማችን እንጠብቃለን። እናመሰግናለን። እኛ፣ በሰሜን አቸፈር በኮነነ ጌታሁን የሚመራው የተወደደ አያሌው ክፍለ ጦር አባልና አመራሩ ስንሆን ከዛሬ ጀምሮ በአማራ ፋኖ በጎጃም ውስጥ ሆነን ለመታገል እና የአማራ ፋኖ በጎጃም መተዳደሪያ ደንብ መሰረት የምንመራ ሲሆን ከዛሬ ቀን ዐስራ ዘጠኝ ዐስራ አንድ ሁለት ሺ ዐስራ ስድስት ዓመተ ምህረት ጀምሮ ከአማራ ፋኖ ጎጃም ስር ካሉት ሰላሳ አንድ ብርጌዶች ጋር በመሆን በመሪያችን አርበኛ ዘመነ ካሴ እና በየደረጃው ካሉ አመራሮች አማካኝነት የሚሰጠልን ግዳጅ የምንቀበል መሆኑን በተሰውት ጓዶቻችን ስም ማረጋገጥ እንወዳለን። ይህን ማናደርግ ከሆነ ተቋማችን ተቋማችን ማለትም ማለትም ያማራ ፋኖ በጎጃም የሚወስድብን ተቋማዊ እርምጃ የምንቀበል መሆኑን በቃላችን በቃላችን እንገልጻለን። ያማራ ፋኖ በጎጃም ተቋማችን እንጠብቃለን። ያማራ ፋኖ በጎጃም ተቋማችን እንጠብቃለን። እናመሰግናለን።